የድሬዳዋ ተወላጆችን አስከፍቷል። የቲክታከሯ ከሳሽ የድሬዳዋ ከተማ መስተዳድር ሲሆን ከስፍራው የመጡ የጸጥታ ሰዎች የፍርድ ቤት መያዣ ትእዛዝ እንዲያዙና በምትገኝበት አካባቢ ያለ ፖሊስ ጣቢያ እንዲተባበራቸው ተነግሮ ስለነበርም በዚያ አግባብ መሰረት በቦሌ ክፍለ ከተማ ፖሊስ መምሪያ በቁጥጥር ስር ልትውል እንደች ሴቶችን ኢሞራላዊ በሆነ መንገድ በጅምላ መፈረጅ የሕግ ተጠያቂነት ስለማስከተሉ እንዴ፣ ቆያችን ጠበቃ ሰብላሰፋ ነኝ። እንግዲህ በዚህ ሳምንት ከተከሰቱ አነጋጋሪ ጉዳዮች አንዱ ስማኝ ገብሩ የተባለች ወጣት ቲክቶከር በድሬዳዋ መስተዳድር ከተማ መስተዳድር ውስጥ የሚኖሩ ሴቶችን ባህሪ በጅምላ ኢሞራላዊ በሆነ መንገድ ወጥቷል። ያው የከተማው አስተዳደርም ድግቷን በፖሊስ ቁጥጥር ስር እንድትውል ተደርጎ እንግዲህ የወንጀል ሂደት የሚቀጥልበት አግባብ ተፈጥሯል።

ሊቭ ላይ ገስት ላይ ወታምን ስትናገር ምን አይነት ቃላት ሰዎች ስትጠቀም እንደሆነ ያው መግቢያው ላይ አስገቢዎች የላቸኋሉ። ያኒ አንዳንዴ ያው ቲክቶከሮች ታዋቂ ቲክቶከሮች ያው ብዙ ጊዜ ጥንቃቄ ማድረግ እንዳለባችሁ ነው ዛሬ ላይ የምናየው ነገር። ከዚህ በፊት ጆን ዳንኤል፣ ዛሬ ደግሞ ጃኒ እና በዚህ አጋጣሚ ይቅርታም ጠይቃለች። በጣም ይገርማል። ያኔ አንዳንዴ ሲታሰብ ሀገር ውስጥ እና ከሀገር ውጭ በጣም ቱማች ቼንጅ ነው። ለምን ከሀገር ውጭ ሆነው ብዙ ዘለፋ፣ ዘር ለዘር ሃይማኖት ከሃይማኖት ብዙዎች አሉ እኮ በጣም ብዙዎች ማለት ነው። ሪሊውን ነው እና ከሀገር ውጭ እነሱን እያያችሁ ደግሞ በቀል። አሁን እሷ የተናገረችው እንደምናየው በቀል ነው የተናገረችው፣ ግን አንድ ግለሰብ በአንድ ግለሰብ ሁሉንም አጠቃለል እንደሌለብን ነው። ማንኛውም ነገር ላይ ያው ቴንከር መሆን እንዳለብን ነው። የምንጠቀመውን ወርዶች መጠንቀቅ እንዳለብን ነው። ኢትዮጵያ ላይ እንግዲህ እንደምናየው ነው ሪሊዮን እና አሁንም ጃኒ ምስኪን ልና ባይዘዌል ቤተሰብ ያላት እናቷን የምታስተዳድር ናት። በዚህ አጋጣሚ ይቅርታም ጠይቃለች እና ትላልቅ ዩቲበሮች እንደዚሁም ደግሞ ቲክቶከሮች፣ ፌመሶች ወጥታችሁ በጃኒ ስም ይቅርታ ጠይቁ። ከአዲስ አበባ እንግዲህ ወደ ድሬዳዋ ተሸጋግራለች ማለት ነው። እና መጠንቀቅ አለባችሁ። ብዙ ጊዜ ፌመስ ሲባል ሁሌ ነው ቲክቶከር ላይ ፌመሶች ወይ የራሳቸው አማካሪ ያስፈልጋቸዋል። ሪያሊቲውን ለምን የፈመሱት ምንድን ነው? እኛውን ሚዲያ ላይ ብዙ ጊዜ ፌመስ ሲባል እራስ በማዋረድ በመሳደብ ፖለቲካ፣ ሃይማኖት ሃይማኖትን በማጋጨት ገባችሁ? ይሄ ነው የሚፈምሱበት ከፈመሱ በኋላ ደግሞ ምንድን ነው ታዋቂ ከሆኑ በኋላ ቴክ ኬር መሆን አለባቸው። የሚያስተላልፉት ነገር ለምን በጣም መጠንቀቅ አለባቸው። ለምን ፌመስ ስለሆነችም ነው እንደዚህ ፎከስ ተደርጎ ትኩረት ተሰጥቶት ብዙዎቹን አነጋጋሪ ሊሆን የቻለው ማለት ነው። እንግዲህ ያው አነጋጋሪ እንደሆነ ነው። በጣም ብዙ ነገሮችን ፌመሶች መጠንቀቅ አለባቸው። ቲክቶክ ላይ ያላችሁት ሞርዛም ማለት ነው። ይሄ ጌም ጨዋታ አለ። ሌላው ደግሞ የፈመሱት በዝም ብሎ ነው፣ በተራ ነገር ነው። ሪል ይሁን እና የሆነ በተራ ነገር ነው የፈመሱት። ሆኖም ግን ያው ኢትስ ግሬት። ሲጠቀሙ ግን አግባባለው። ፎር ኤግዛምፕል አሁን ከአንድ ግለሰብ ጋር ወይ ደግሞ የአንድ ብሔር እንደዚሁም የአንድ አካባቢ ልጁ የጉራጌ ይቅርታ፣ የድሬዳዋ ልጅ ነው ሳ ቢያንስ እሱን ለመናገር ከፈለገች የቀልም ቢሆን መማር አለብን። ሁላችንም ማለት ነው፣ ቶታሊ ሁሉም አይደለም። ገባችሁ? አንድ ሰውን ልናስቀይም ከፈለግን ሁሉንም መጥቀስ እንዳለብን ነው። ሆኖም ግን ነገሩ ተከሮባታል። በዚህ አጋጣሚ ይቅርታም ጠይቃለች። እኔ ቅርታን ያየት ኢንስትግራም ላይም ነው ይቅርታ ጠይቃለች። እንደውም ድሬዎች መጣለው፣ በድጋሚ ከአንድ ሁለቴ መጠቻለው፣ መጥቼም ዘና አላለው ምናምን ብላ ነበር እንግዲህ ያው ሄዳለች። እንግዲህ በጣም ነው የሚያሳዝነው። ግን መማር አለባችሁ። ቲክቶክ ላይ ያላችሁ ሞር ዘን መማር አለባችሁ፣ በጣም መማር አለባችሁ። ፎሎ ብቻ አይደለም። እኔ ሁሌ ነው ዩቲብ ላይ ምሳሌ የምሰጠው እና ከነ ጆን ዳንኤል እንደዚሁም ደግሞ ከዝች መማር አለባችሁ ማለት ነው። ታሳዝናለች። ሪሊዮን ግን ምን ማድረግ አይቻልም። ይሄ ህግ ነው። ህግን ያለ ማክበር ከተጠያቂነት አያድንም ነው። ህግን ግዴታ ማክበር አለብን፣ እስካለንበት ባለንበት ሀገርም ቢሆን ህግ ማክበር ግድ ነው። ህግን ያለ ማክበር ከተጠያቂነት አያድንም በሚለው ነው። እንግዲህ እሷም የሄደችው ቴንኬር ነው። ሁላችሁንም ይህን ይመስላል እንግዲህ። ለዚህ ደረጃ ምን ተናግራ ነው ምን ሆና ነው ለምትሉት፣ ያው መግቢያው ላይ ያው የድሬዳዋ ባይዛዊ ድሬዳዋ ህዝቦች በጣም ምርጥ ምርጥ ናቸው እንግሊሽ ሪሊዮን እና የድሬዳዋ ሀረር ላይክ እና የድሬዳዋን ህዝብ እንግዲህ ያው በመናገር አንዳንድ ቲክቶክ ደግሞ ከሌናት ከሌናት የምትሉት ነገር አለ። የድሬዳዋ ህዝብ ነው እና እና መንግስት ነው ይቅርታ ህግ ነው የድሬዳዋ ማለት ነው። አንዳንዴ ከሌናት የምትሉላችሁ ቲክቶክ ላይ ስም እየጠራችሁ ማለት ነው እና እንጠንቀቅ ማለት ነው። ይህን ይመስላል እንግዲህ አንዳንዴ አሁን መግቢያው ሊያስገባት በጣም ቀላል ነገር ይመስላል። የተናገረችው ግን ያው ህዝብን በአንድ ሰው የተነሳ ህዝብን ነው ገባችሁ። እና ይቅርታዋን ግን ለምን እንዳልተመቀበል ነበረ ሪሊዮን እና ይቅርታዋንም እንግዲህ ያው አልተቀበሉም። እንግዲህ ያው እና ያለ ማለት ነው። ሁላችንም መማር አለብን፣ እኔም እናንተም ሁላችንም መማር አለብን፣ መጠንቀቅ አለብን። ሚዲያ ላይ ስንቆይ ቀልዶችንም ምኖችንም ማፌዝ የለብንም። በጣም የሚገርመው ከኢትዮጵያ ውጭ ያለውት ደግሞ ብዙዎች እነሱን እያየን፣ እኛ በሀገራችን ሕግ ነው መንቀሳቀስ ያለብን። ያለማክበር ከተጠያቂነት አያድንም ነው እንግዲህ ይመስላል ወዳጆቼ።